የኢትዮጵያ ኤምባሲ ስዊድን ፓስፖርት ማደስ ጀመረ የሚል ዜና መቱልኛል፣ ወሬ መቱልኛል። እውነቱን ለመናገር በጣም የሚያስደስት ነው። ለረዥም ዓመታት አቁሞ ነበረ ፓስፖርት ማደስ። አሁን ግን የኢትዮጵያውያኖችን ፓስፖርት እዚሁ ኤምባሲ የነገር ነገር ፕሮሰስ እንደሚያደርጉት ወሬ ተነግሮልኛል፣ አልተረጋገጠልኝም። እሱን አረጋግጥላቸዋለሁ። እንዴት አመሻችሁ? ይሄ በዛሬ መሽቷል። ኦረ መሽቷል፣ በጣም ሀያ ሶስት ሰዓት ሆኗል። ይህ ማሳረብ ስላለብኝ የገባት ሰሞን ቢዚነት የሚገርም አይነት ነገር ነው። ብዙ ጊዜ አላገኘውም ነበር። ብዙ ነገር አልተፈጠረም፣ ኖርዌ ውስጥ ብዙ ነገር አልተፈጠረም። ወሳኙ ወሬ አሁን እንዳልኳችሁ የኢትዮጵያ ኤምባሲ ፓስፖርቱን ፓስፖርት እዚሁ ማደስ መጀመር ነው። የኢትዮጵያ ኮሚኒቲ ከዛ እንደ ደረሰኝ የኢትዮጵያ ኮሚኒቲ ነው ይህንን ከጀርባ ሆኖ ና አሰራር ለማስቀየር እየጣረ የነበረው በተወሰኑ ሰዎች ምክንያት አሁን ግን የሁሉም ሰዎች ፓስፖርት እዚህ አካባቢ ሰዎች ፓስፖርት እዚሁ እንዲታደስ ያንን አሰራር ወደ ስዊድን እንዳመጡት መረጃ ደርሶኛል። ከኤምባሲው ቀጥታ ኢንፎርሜሽን አልደረሰኝም እስካሁን። ይሄ ከኢትዮጵያ ኮሚኒቲ የደረሰኝ መረጃ ነው። ይህን ለህዝባችን አስተላልፍ ተብሎ ነው። በጣም ነው አመሰግነው እውነቱን ለመናገር እዚህ ከጅ ከጀርባ ሆናችሁ ብዙ የሠራ ሰው አላቃለ ወይ የኤምባሲው ስምምነት እንዳለ አቃሎ ጥረትም እንዳለ አቃሎ በኤምባሲ በኩል እነዚህ ነገሮች እንዲደረጉ እንግዲህ ከላይም ከምናምን የሚመጣ ትእዛዝ ነው አናውቅም። ለማንኛውም ለእኛ የሚጠቅመን ቅርባችን አንዳንድ ነገሮች ፕሮሰስ እንዲደረጉልን ነው። ይሄኛው ደግሞ ትክክለኛ ሆኖ ከተገኘ ደግሞ በጣም ቆንጆ እና የሚያስመሰግንም ስራ ነው። አምባሳደሩንም ይሁን ጸሐፊውን ሰሞኑን ይህን ምስ እንደሚከታተለው አቃለኝ። በአካባቢያችሁ መታችሁ ኢንፎርሜሽን ስጡኝ፣ ከዚሁ አርጌ የኢትዮጵያ ኤምባሲን በስዊድ በቪዲዮ ማስገባት ይችላለኝ ከዚህ በፊትም አምባሳደሩ አምባሳደር ምራት በጣም ጥሩ ሰው ናቸው እውነቱን ለመናገር በፈለጉኝ ጊዜ መጥቼ ኢንተርቪው መሰጥ እችላለሁ ብለውና በፈለጋችሁ ጊዜ ኢንፎርሜሽን እንሰጣለን ብለውኛል ለዛ ደግሞ ምስጋና ምስጋና የደረሳቸው ይህንን አፕሪት ታደርጋለ እ በጣም ስለዚህ እዚህም ጊዜ ላይ አሁን ተጨማሪ ኢንፎርሜሽን ያስፈልገናል ስለዚህ ሰሞኑን በፈለጋችሁ ሰዓት ለኤምባሲ ነው እንግዲህ መልዕክት በፈለጋችሁ ሰዓት እኔ ስቱዲዮ ክፍት ነው፣ እዚሁ መልዕክታችሁ ማስተላለፍ ትችላላችሁ። ለእኛ ማህበረሰብ የሚሆንን ለኖርዲክ አካባቢ ላለን በሙሉ ቆንጆ ቆንጆ ዜና ነው። ብዙ ሰው ይጉላላ ነበር። አንዳንዶቹ መሄድም የማይችሉ ነበሩ፣ አገር ቤት ድረስ ማሳደስ የማይችሉ ነበሩ። አጣብቂኝ ውስጥ የገቡ ብዙ ወገኖቻችን አሉ እና ይህን ደግሞ ጥረት አድርጋችሁ ስራ ላይ ለዋላችሁ ሰሞች እናመሰግናለን። ኑና ኢንፎርሜሽን ስጡልኝ፣ ስልኬ ክፍት ነው፣ ስቱዲዮ ክፍት ነው፣ ካሜራው ክፍት ነው። በዚህም እናመሰግናለን። የኢትዮጵያ ኮሚኒቲም ቀጥልበት በጣም ቆንጆ ነገር ነው። ወይ ደግሞ እንቀጥልበት። የኢትዮጵያ ኮሚቴ እንደሆነ ትታወቃላችሁ። ከዚሁ ጋር ያይጅ በኢትዮጵያ ኮሚኒቲ መጥራቴ ካልቀረ ፕሊስ፣ የአባላትነት ክፍያ ያልከፈላችሁ ሰዎች ካላችሁ አሁን ክፈሉና ተመዝገቡ። ዲሴምበር ሳይደርስ አዳዲስ ደግሞ አባላቶች ግቡ። በበዛን ቁጥር በኢትዮጵያ ኮሚኒቲ ውስጥ ያለን ሰዎች ማህበር ውስጥ ባለ ሰዎች በገባን ቁጥር ከመንግስትም ኮሚኒቲ የሚያገኘው እገዛ ይጨምራል። ቦታም ይሰጡናል። ትናንትና ስብሰባ ነበረን፣ ከቨፈርድ ሴታተን ጋ ስብሰባ አድርገን ነበረ በኢትዮጵያ ኮሚኒቲ ስም። እነሱም በቀጥታ የነገሩ ነገር ምንድን አባላቶቻችሁ በበዙ ቁጥር ከመንግስትም የምታገኙት እገዛ ይጨምራል። የምታገኙት አክቲቪቲ በጨመረ ቁጥር የምታገኙት እገዛ ይጨምራል ና ያሉት ያንን ደግሞ የሚያገኙት ቁጥር ምንድን ነው? በአባላቱ ቁጥር ብዛት ነው። እንግዲህ ኮሚኒቲ የሚያገኘው እንግዲህ እንደምታውቁት የፓኪስታን ፎሬኒንጎች የብዙ ሀገር ፎሬኒንጎች ቤት አላቸው ሎካሎች አሏቸው ምናምን፣ እና እኛን የማግለል አይነት ማግለል እንኳን አለው። እኛ ጠንክረን አልተገናኘንም እስከዛሬ ተበታትነን ያለ ነው። ራሳችን ላይ ነው ፎከስ ያደረግነው። አሁንም በጣም ብዙ የሰራ ነው እንድንተጋገዝ እነሱ ደግሞ የእኛ መተጋገዝ ብዙ አር ለሚያት ግን ተባብረን ደግሞ ማህበረሰብ ውስጥ የምናደርገው አስተዋጽኦ ማህበረሰብ ውስጥ የምናደርገውን ድርጊት በምን መልኩ እንደምንታይ እነሱ እነሱን እያየ ነው እንግዲህ ሰፖርት የሚያደርገው እና አባላት ያሉ ናቸው። ሰዎች አሁኑ አባላት ሁኑ። የተለያዩ ዝግጅቶች እየዘጋጁ ነው በኢትዮጵያ ኮሚኒቲ በኩል ማህበረሰባችን ለማሰባሰብ ግለሰቦችን ለማሰባሰብ የበለጠ እንድንጠናከር ለማድረግ ጠንክረን ከዚህ መንግስት ጋር አብረን እንድንመስራት እንድንችል ከዚህ ሀገር ኑሯችን ህይወታችን እዚሁ ያለው ከዚሁ ህይወታችን ያለው ደግሞ ቦታ እንዲሰጠን አንዳንድ ነገሮች ወደኛ ፊታቸውን እንዲያዞሩ ለማድረግ የእኛ ሰው አንድም ሰው ምርጫ ላይ ቢሆን ሆነ ቢሆን እንኳን ቦታ እንዲሰጠው ለማድረግ መደራጀት መቻል አለብን። የመደራጀት ሀገር ስለሆነ ኮሚኒቲውን በጣም ብዙ እየሰራ ነው። ከዚህ በፊትም የሰሩ በጣም የለፉ ሰዎች አሉ፣ ወደፊት የሚለፉ ሰዎች አሉ። እያንዳንዳችሁ ደግሞ አስተዋጽኦ ደግሞ ትልቅ ነገር አለው። አሁን በፍሪ ቢሌት የምትሰሩ ሰዎች አላቸው። ልጆቻቸውን ይዛቸው የምትመጡ አሉ። አሁን እንግዲህ ከዚህ በፊት አይተና የማናውቀው ለወጣቶች የራሱ የራሱ አንድ አንድ ግሩፕ ተቋቁሟል። በራሱ በጣም በሚገርም ሁኔታ እየተገናኙ ጥሩ ጥሩ ነገር እያደረጉ ነው። አሁን በራሳቸውም ደግሞ ጥረት የወጣቶች ደግሞ ይውለቡር ለሁለተኛ ጊዜ አዘጋጅተው እየሰሩበት ነው ያሉት። የሚደንቁ አይነት ወጣቶች የኛ ልጆች ወጣቶች አሉ። የኛ ደግሞ የኛ ልጆች ወጣት ሊሆነው ይገናኙልናል ማለት ነው። እርስ በርስ ደግሞ የራሳቸውን የሚመስል ሰው ያሉ ኔትወርካቸውን ያሰፋሉ ማለት ነው እና በየ በሃይማኖትም በኩል ሆነ በተለያየ መልኩ የምንደራጀናቸው ነገሮች በሙሉ ቆንጆ ናቸው፣ የሚያሰባስቡና የሚያስተጋግዙን ነገር ከሆኑ። መጥፎ የሚሆነው እኛ ሊስተደራጅተን እኛ ለመሰባሰብ ሌላውን መጥላት ካለብን ነው። ልክ የማይሆነው ልጆቻችንን ሰብስበን እኛ ልክ ነን እነዛ ስህተት ናቸው ካልን ነው መጥፎ የሚሆነው እንጂ በፈለግ ነው ወይ፣ ጥሩ ነገር የሚያመጣልን ነገር ሰፖርት የሚያደርግልን የልጆቻችንን ከፍ የሚያደርግልን ነገሮች ማሰባሰባችን ማድረሳችን ቆንጆ ነገር ነው። ሌሎችም ደግሞ በየፊናቸው ደግሞ ሁሉም ሰው ይደራጅ፣ የተደራጁት ደግሞ እንዳደጋት ሰብስበን ደግሞ የበለጠ እንጠነክራለን። ስለዚህ እሱን አርጉ። ሰሞኑን አንዳንድ ዜናዎችም ይኖራሉ፣ የተለያዩ የራት ዝግጅቶች የተዘጋጁ ነው። ዲሴምበር ስለሆነ ብዙዎቻችሁ ድሩብ ሊያጋጥማችሁ ይችላል፣ በስራም በምንም። ግን ደግሞ በማህበረሰባችን ደሞ የምደራጅበት ነገር በኢትዮጵያ ኮሚኒቲ በኩል ብዙ ነገር የተሰራ ነው። እዚሁ ሰው ለማጋበዝ ሞክራለሁ፣ እሱ አለ። ሌላው እድር ኖርዌግ ሰሞኑን ደግሞ ይመጣሉ። ትክክለኛውን ቀን እነግራቸዋለሁ፣ ምን ምን እንደሚያደርጉ እና ኢንፎርሜሽን እንዳለ ቆንጆ ቆንጆ ኢንፎርሜሽኖች እንዳሉ ኦልሬዲ ደርሶኛል። እዚሁ ኖቨምበር ላይ ወይ ዲሴምበር መጀመሪያ ላይ ደግሞ አንድ ቀን ክፍት ስቱዲዮ አድርገን ደግሞ እድር በእድር በኩል ያሉት ነገሮች ለማደራጀት ደግሞ እሱን ስቱዲዮ ክፍት እናደርገዋለን። እሱ ነገር ነው ያለው። ሌሎች አዲስ ነገሮች የሉም ለዛሬ። እውነቱን ለመናገር ነገ ከነገ ወዲያ በርገን ነኝ ያለሁት። ከበርገን ደውላችሁ ጊዜ ስትልኝ በጣም ትልቅ ሪስፔክት አለኝ። እውነቱን ለመናገር ብዙ ሰው የተለያዩ ሰዎች ደውላችሁ ምን እናግዝ ምን ላድርግ፣ ልምን አዘጋጅተን ጠብቀን አያችሁኝ ሰዎች አላችሁ። እንግዲህ ፈጣሪ እያክብርልኝ በየቦታውም ስታገኙ የምታከብሩኝ ሰዎች አላችሁ፣ ፍቅር የምትሰጡኝ ሰዎች አላችሁ። በጣም አመሰግናለሁ። ባለፉ ደግሞ የኔን ኢንተርቪው ያያችሁኝ ሰዎች አላችሁ። ከኢቲቪ ጋር የነበረኝ በጣም ነው ራሴ ደጋግሜ ነው ያየሁት በጣም በጣም ነው የተመቸኝና፣ እንዴት ተዝናንቼ ሳውራን ነበር። ለራሴ ነው እየገረመኝ። አይታችሁ ደግሞ አስተያየት የጻፈችልኝ ሰዎች አላችሁ። የስንታችሁን ስም እንደምጠቅስ አላቅም። ጊዜ ግን መልሼ አላመሰገንኳችሁም፣ ግን እዛ ላይ ለሰጣችሁኝ ፊልባክ ሜልሊንግ በሙሉ የመረ እያንዳንዷን አንብቤ ሁሉም ነው ያስደስተኝ። በጣም አመሰግናለሁ። ፊልባክ ሜሊንግ ለሰጣችሁኝም ድጋፍ ሁሌም አለኝ ጊዜ ስጣችሁ። አሁንም በጣም ነው ደስ ያለኝ። በጣም አመሰግናለሁ ለአያችሁትም ላደንቃችሁትም ሰዎች በጣም ታመሰግናል። ያላችሁም ካላችሁ እዩት። ትንሽ ያው የኔን ታሪክ ትንሽ አውርቻለሁ እዛ ጋር የእናቴን ጥረት እዛ ጋር ምን ያህል እዚ ጋ እንዳደረሰችን ተናገር ያለ ብን የባለቤቴ ደግሞ እንደሱ አይሰጠችን አሁን እዚ ጋ የምናገኘው መድረክ ራሱ እውነቱን ለመናገር ይሄ ስለተፈቀደል ነው። አእምሯችን በመጥፎ ነገር ካልተያዘ ጥሩ ነገር ካለ ብዙ ነገር መስራት ይቻላል። ሁላችን በቤታችን የምናቀው ነገር ነው። በቤተሰቤንም እዚሁ አመሰግንበት ነገር ነው። የሙላቱ አስታጥቄ ሾው ባለፈው አይተን ነበር። በጣም ደስ የሚል ነበር። በጣም ያሳዝንም ነበር። የመጨረሻው ሾው ነበር። እሱን አሳልፈናል። ለሚቀር ያለፉት ሳምንታት እሱ ነበር። በተረፈ እንግዲህ አምሽቼ ነው የገባሁት። የሚቀጥለው ሳምንት ሌሎች አዳዲስ ዜናዎች ሰብስቤ ይዤላችሁ እመጣለሁ። በመጨረሻ ኖርዌይ ኳስ ለምታዩ ሰዎች ሞስት ፕሮባብሊ ዘጠና ዘጠኝ ነጥብ ዘጠኝ ዓለም ዋንጫ ላይ ትገባለች። አሜሪካ ካናዳ እና ሜክሲኮ የሚያለው በሀያ ምናምን አመት ጊዜ ለመጀመሪያ ጊዜ ማለት ነው። የኖርዌይ የኳስ ቡድን እንትን ላይ ሲገባ አሁን እያነበብኩኝ ነበር የዓለም ዋንጫ ላይ ሲገባ፣ ከዚህ በኋላ ስምንት ለዜሮ እንኳን ተሸንፈው የሚቀጥለውን ጨዋታ ያሽ ዓለም ዋንጫ ላይ ይገባሉ። የራሱ ለልጆቻችን በተለይ ኳስ ለሚጫወቱ ለሚወዱ ልጆቻችን፣ ለእኛ ራሱ ቆንጆ ነገር ነው። ብዙ አይነት የተቀላቀለ ቲም ነው ያላቸው። የራሱ በጣም ደስ የሚል ነገር ነው። ሌላ ወሬ የለኝም። የሰበሰብኩት ይሄን ሰሞን ብዙ ነገር አልተፈጠረም። መልካም ኖቬምበር ይሁንላችሁ ማለ ነው። እየገባር ያለ ነው የደቦር ምናምን አለ እንግዲህ፣ ዘነት እያላችሁ ተዝናኑበት። ይህን ጊዜ ጨለማው መጥቷል። መብራት ማብራሩ ሻማ፣ ምነው ማረጋችሁ፣ ቤታችሁን አሳምሩ። እሳትም እየተጠነቀቃችሁ እንደዛው አድርጉ። መልካም ምሽት ይሁንላችሁ።